ሰላም እንደምን አላችሁ? ውድ የዚህ ቻናል ተከታታዮች፣ ዛሬ ደግሞ በዚህ ዝግጅት የስኳር ህመም አፍ ውስጥ የሚያስከትላቸው ችግሮች፣ በተለይ ደግሞ ከጥርስ ጋር በተገናኘ ምን ይመስላል፣ ምን አይነት ችግሮች ከስኳር ህመም ጋር በተያያዘ ይከሰታሉ፣ እንደዚህ ውስጥ ደግሞ ህክምና የሚፈልጉ ምልክቶች ምን አይነት ናቸው እንነጋገራለን። የስኳር ህመም አንድ ሰው ከገጠመው ወይም ደግሞ በስኳር ህመም ከታመመ ብዙ ሌሎች የጤና ችግሮች አብረው ሊከሰቱ ይችላሉ። እነዚህ የጤና ችግሮች በተለይ አይን ላይ፣ ኩላሊት ላይ፣ እንደዚሁም ደግሞ የነርቭ ስርዓት ላይ የሚከሰቱ ችግሮች ናቸው። እንደዚሁም በተጨማሪ አፍ ውስጥ የሚከሰቱ ችግሮች አሉ። እነዚህ አፍ ውስጥ የሚከሰቱ ችግሮች በጊዜ ሂደት ከፍተኛ የሆነ ጉዳት በማስከተል እንደዚሁም የአጥንት ወይም ደግሞ የመንጋጋ አጥንት እንዲሟሽሽ በማድረግ እንዲሁም ደግሞ ጥርስ እንዲነቃቀል በቀላሉ በማድረግ የስኳር ህመም ይታወቃል። ነገር ግን ይሄ ማለት ሁሉም ሰዎች ላይ ይሄ ችግር ይፈጠራል ማለት አይደለም። የስኳር ህመም ያላቸው ሰዎች ላይ በዚህ ዝግጅት የስኳር ህመም የሚያስከትላቸው የድድ እንዲሁም ደግሞ ተዛማች ችግሮች እንደዚሁም የጥርስ እንደዚሁም ደግሞ ተዛማች ችግሮች ምን ይመስላሉ? ምን አይነት ምልክቶች ቀደም ብለው ይታያሉ? እንደዚሁም ደግሞ የህክምና አማራጮቹ ምን ይመስላሉ? እንደዚሁም የስኳር ህመም ያለባቸው ሰዎች ምን አይነት ጥንቃቄ ከሌላው ሰው በተለየ መልኩ ማድረግ አለባቸው የሚለውን እንነጋገራለን። አንድ ሰው የስኳር ህመም ካለው እንደዚሁም ደግሞ ከዛ ጋር ተያይዞ የድድ መድማት እንደዚሁም ደግሞ የጥርስ ንቅናቄ እንደዚሁም ደግሞ አፍ ውስጥ የሚከሰቱም የትኞቹም አይነት ህመሞች ካሉ ወደ ጥርስ ህክምና በመሄድ ጥርሱን መታከም እንዲሁም ደግሞ ያለውን ችግር ማወቅ እጅግ በጣም አስፈላጊ ነው። ቅድም እንዳልኳችሁ የስኳር ህመም ብዙ የሰውነት ክፍል ላይ ከፍተኛ የሆነ ወይም ደግሞ ቀጥተኛ የሆነ ጫና ያደርጋል። እንደዚሁም ደግሞ እነዚህ ጫናዎች በጊዜ ሂደት ታካሚ መቋቋም የማይችላቸው እንደዚሁም ደግሞ ሌት ሲሆኑ ወይም ደግሞ ሲረፍድ የህክምና አማራጮችም ብዙም ጥቅም ላይሰጡ የሚችሉበት ሁኔታዎች የሚፈጠሩባቸው ሁኔታዎች ሊፈጠሩ ይችላሉ። እነዚህ እንዳይፈጠሩ ክትትል ማድረጉ በህክምና ቦታ እንደዚሁም ደግሞ የስኳር ቁጥጥሩን በጥሩ ሁኔታ ወይም ደግሞ ጥሩ ቁጥር ውስጥ ማድረግ ሌሎች የጤና ችግሮች እንዳይከሰቱ ያደርጋል። አንድ ሰው የስኳር ህመም አለው የምንለው የፋስቲንግ ብለድ ሹገሩ ወይም ደግሞ እየጾመ ስኳር ሲያሰራ ወይም ደግሞ አሰርቶ ከ126 ሚሊግራም ፐር ዲሲሊትር በላይ ሲሆን የስኳር ህመም አለበት እንላለን። የስኳር ህመም በተለይ ሰዎች ዕድሜያቸው እየጨመረ ሲሄድ እንደዚህም ደግሞ በዘር የሚመጡ ወይም ደግሞ ህፃን እያሉም ልጆች በስኳር ህመም ሊጠቁ ይችላሉ። እንደዚሁም የክብደት መጨመር፣ እንደዚሁም ደግሞ የአመጋገብ ችግር፣ በቂ የሆነ የአካል ብቃት እንቅስቃሴ አለማድረግ፣ እነዚህ የስኳር ህመም ሊያስከትሉ የሚችሉ ምክንያቶች ናቸው። ከዚህ ጋር በተገናኘ በቀላሉ ሰዎች የስኳር ህመም ሊያጠቃቸው ይችላል። ስለዚህ በተለይ ደግሞ የስኳር ህመም ምንም አይነት ምልክቶችን በአብዛኛው በተለይ ሁለተኛው አይነት የስኳር ህመም ምልክት ላያሳይ ይችላል። እነዚህ ምልክቶች በጣም በቀላሉ ሰዎች ሊያቋቸው የማይችሏቸው አይነት ምልክቶች ሊሆኑ ይችላሉ በተለይ ራሳቸውን የሚያዩ ወይም ደግሞ ራሳቸውን በደንብ የሚያውቁ ሰዎች ካልሆኑ በስተቀር ማለት ነው። ለምሳሌ የሚበሉት የምግብ መጠን መጨመር፣ ውሃ ቶሎ ቶሎ መጠጣት፣ እንደዚሁም ደግሞ በጣም መሽናት ሁለተኛው አይነት የስኳር ህመም የሚያስከትላቸው ምልክቶች ናቸው። እንደዚሁም ደግሞ አንደኛው የስኳር ህመም ወይም ደግሞ የመጀመሪያው አይነት የስኳር ህመም በብዛት የሚከሰተው ህጻናት ላይ ነው። እንደዚሁም ትልልቅ ሰዎች ላይ ሊከሰት ይችላል፣ ግን እነዚህ የስኳር ህመሞች በተለይ ታካሚዎች ምንም አይነት ምልክት ሳያሳዩ በድንገት ኮላፕስ ማድረግ ወይም ደግሞ ራሳቸውን መሳት። ምክንያቱም የስኳር መጠናቸው በጣም በከፍተኛ ደረጃ ከፍ ስለሚል ወይም ደግሞ የኢንሱሊን መጠን ምንም ላይኖራቸው ይችላል እነዚህ ልጆች። ስለዚህ በብዛት የሚታወቀው እንደዚህ አይነት ምልክቶችን አሳይቶ ነው ሰዎች የስኳር እንዳለባቸው የሚያውቁት። የስኳር ህመም በነገራችን ላይ በጣም ብዙ ምልክት ሳያሳይ ወይም ደግሞ የስኳር መጠን ብቻ በመረበሽ ለረጅም ዓመት ይቆያል። ከሆነ ጊዜ በኋላ ነው ከ126 ሚሊግራም ፐር ዲሲሊትር በላይ ሲሆን ወይም ደግሞ በተለያዩ የጤና ምርመራዎች ስንመረመር የስኳር ህመም እንዳለብን የሚገኘው። ስለዚህ ረጅም ጊዜ ይፈጃል። የስኳር ህመም ማኒፌስት እስኪያደርግ ወይም ደግሞ ምልክቱ እስኪታይ ድረስ በዛ ጊዜ ውስጥ ከፍተኛ የሆነ ጫና ሰውነት ውስጥ ያሳድራል። የሰውነት ክብደት መጨመር፣ የምግብ ፍላጎት መጨመር፣ የአፍ ውስጥ ከፍተኛ የሆኑ የተለያዩ ምልክቶች መታየት፣ ለምሳሌ የጥርስ ንቅናቄ ሊሆን ይችላል፣ የጥርስ መቦርቦር ሊሆን ይችላል፣ የአፍ መድረቅ ሊሆን ይችላል። እነዚህ አይነት ምልክቶች ለረጅም ጊዜ ታማሚዎቹ ያሳያሉ። የስኳር ምልክት ወይም ደግሞ የስኳር ህመም መከሰቱ በፊት ስኳር ህመም አፍ ውስጥ የሚያስከትላቸው ህመሞች የተለያዩ ናቸው፣ ወይም ደግሞ ችግሮች የተለያዩ ናቸው። እስቲ አንዳንድ እያነሳን እኒ ከቀላሉ ለመጀመሪያ ያህል ጅንጅ ቫይተስ ወይም ደግሞ የድድ ኢንፌክሽን የሚመስሉ ምልክቶችን ማሳየት የመጀመሪያው የስኳር ህመም ወይም ደግሞ በደም ውስጥ ከፍተኛ የሆነ ስኳር እንዳለ ጠቋሚ ሊሆን ይችላል። ለምሳሌ ጅንጅቫይተስ ብለን የምንጠራ ወይም ደግሞ ቀለል ያለ የድድ ህመም የስኳር ህመም ያለባቸው ሰዎች የሚያሳዩት፣ በተለይ ደግሞ የስኳር ህመም ሲኖር በተከታታይ ወይም ደግሞ ቶሎ ቶሎ የድድ ኢንፌክሽን የመኖር እድል አለው በተለይ ስኳር በደም ውስጥ በመጨመሩ ምክንያት እንደዚሁም ደግሞ ምራቅ ውስጥ የስኳር መጠን በጣም በከፍተኛ ሁኔታ ስለሚጨምር አፍ ውስጥ ያሉ ባክቴሪያዎች እነዚህን ስኳሮች በመመገብ እንደዚሁም ደግሞ የእነሱን ባይ ፕሮዳክት አፍ ውስጥ በመልቀቅ በተለይ አሲድ፣ ይሄ አሲድ በቀላሉ ጥርስ እንዲቦረቦር እንደዚሁም ደግሞ በብዛት ባክቴሪያዎች አፍ ውስጥ መከማቸት መጥፎ የአፍ ጠረን እንዲከሰት ማድረግ እንደዚሁም ደግሞ የድድ ህመም በመፍጠር በተለይ አጥንት ወይም ደግሞ የመንጋጋ አጥንትን በማሟሟት ጥርስ እንዲነቃነቅ በማድረግ ከዛ ቦታ ጥርስ በተከታታይ እንዲነቀል እድሉን ሊፈጥር የሚችሉ የመጀመሪያው ምልክቶች ጂንጂቫይተስ ብለን የምንጠራቸው ምልክቶች ናቸው። እነዚህ ጂንጂቫይተስ ብለን የምንጠራቸው ድድ የመቅላት ስሜት፣ የድድ ህመም እንዲሁም ደግሞ ድድ ላይ አበጥ አበጥ ያሉ ቦታዎች መኖር ይሄ በተለይ በራጅም ምርመራ ብናደርግ ምንም አይነት የአጥንት መሟሟት በዚህ በጅንጅቫይተስ ጊዜ አይኖርም። እንደዚህ አይነት ምልክቶች መጀመሪያ ወይም ደግሞ ስኳር ህመም ያለባቸው ሰዎች ላይ ቶሎ ቶሎ የሚታዩ ምልክቶች ናቸው። ሁለተኛው አፍ ውስጥ የሚታየው ምልክት ፔሪዶንታይተስ ብለን የምንጠራው ችግር ነው። ቅድም ጅንጅቫይተስን ስናነሳ ያነሳናቸው ምልክቶች እንዳሉ ሆነው በተጨማሪም በተለይ የጥርስ ንቅናቄ፣ የአጥንት መሟሟት እንዲሁም ደግሞ የድድ መሸሽ እንዲሁም ደግሞ ድድ ላይ የተለያዩ መግልና ውሃ የቋጠሩ ምልክቶች መኖር ፔሮዶንታይተስ ብለን የምንጠራው ወይም ደግሞ አድቫንስ ያደረገ ወይም ደግሞ ጫን ያለ የድድ ህመም እንዳለ ጠቋሚ ነው። በነገራችን ላይ በአብዛኛው ፔሮዶንታይተስ የሚከሰትባቸው የስኳር ታማሚዎች ወይም ደግሞ ስኳር በደማቸው ውስጥ በከፍተኛ ሁኔታ ያላቸው ሰዎች ፕሮግሬሲቭ የሆነ ወይም ደግሞ ችግሩ ቀጣይነት ያለው በተለይ አጠገብ ያሉ ጥርሶችን በተራ በተራ የማነቃነቅ የጥርስ መቦርቦር፣ እንደዚሁም ደግሞ በሂደት ሙሉ ለሙሉ ጥርስ የሌላቸው ሰዎች እስከመሆን ድረስ የማድረስ ሁኔታ ሊፈጥር ይችላል በተለይ የስኳር ቁጥጥሩ በጣም ደካማ ከሆነ እንደዚሁም ደግሞ የአፍን ንጽህና በጣም ደካማ ከሆነ ችግሩ ውስጥ ለውስጥ ይቀጥላል፣ ከፍተኛ የሆነ ጉዳት ያስከትላል። ኢቭን መጨረሻ ላይ ያለው የመንጋጋ አጥንት ኢምፕላንትን ለመሸከም ወይም ደግሞ ጥርስን ያለ ደጋፊ ለማሰራት የማያስችል እንደዚሁም ደግሞ አርቲፊሻል ጥርሶችን ለማሰራት የማያስችል የመንጋጋ አጥንት እስኪቀር ድረስ ዳሜጅ ሊያደርግ ይችላል፣ ወይም ደግሞ ጉዳት ሊያስከትል ይችላል። ሌላው አፍ ውስጥ የሚታየው ምልክት የምራቅ መድረቅ ወይም ደግሞ ዜሮስቶሚያ ብለን የምንጠራው ችግር ነው ይሄ በህክምናው የምራቅ መድረቅ በጣም ብዙ ምክንያቶች ይኖሩታል ነገር ግን ከስኳር ህመም ጋር ቀጥታ የሆነ ግንኙነት አለው የስኳር ታማሚዎች በተለይ የሳሊቨሪ ግላንድ ብለን የምንጠራው ወይም ደግሞ ምራቅን የሚያመነጩ እጤዎች ጉዳት ይደርስባቸዋል እነዚህ እጤዎች ጉዳት ሲደርስባቸው አንዱ መገለጫቸው የስኳር መጠን ወይም ደግሞ ፕሮዲውስ የሚያደርጉትን የምራቅ መጠን መቀነስ ነው። ስለዚህ ምራቃችን ደግሞ በጣም ብዙ ሮል አለው። በተለይ አፋችን እንዳይደርቅ ምግብ ስናኝክ ወይም ደግሞ ስናላምጥ ምግባችን በቀላሉ እንዲለሰልስ ወይም ደግሞ እንዲልም፣ እንደዚሁም ደግሞ ራሱ ምራቅ ዎሽንግ ኢፌክት ወይም ደግሞ የማጠብ ኢፌክት አለው። ለምሳሌ አንድ ምግብ ከበላን ወይም ደግሞ ከጠጣን በኋላ ምራቃችን በሚችለው መጠን ሙሉ ለሙሉ ባይባልም በሚቻለው መጠን ሙሉ ለሙሉ ባይሆንም የጥርሳችንን፣ የድዳችንን እንደዚሁም ደግሞ የምላሳችንን የተራረፉ ምግቦች፣ ቆሻሻዎች ያስወግድልናል። ነገር ግን በስኳር ህመም ጊዜ እንደዚህ አይነት ነገሮች ይቀንሳሉ። ይሄ በተለይ ድራይ ማውዝ ያላቸው ሰዎች ወይም ደግሞ አፋቸው የሚደርቅ ሰዎች መጥፎ ያፍጠረን እንዲኖራቸው እንደዚሁም ደግሞ የምራቅ የመቀነስ ተጽዕኖ አንዱ ምራቅ በውስጡ ፍሎራይድ የሚባል አስፈላጊ የሆነ ግብአት ይዟል። ይህ ፍሎራይድ በተለይ ጥርስ ለመቦርቦር በሂደት ላይ ያለ እንዳይቦረቦር ወይም ደግሞ ሪቨርስ የማድረግ አቅም ነው ያለው። ስለዚህ ይሄ ፍሎራይድም ይቀንሳል ማለት ነው። ስለዚህ በቀላሉ ጥርሳችን ለአሲድ የመጋለጥ እንደዚሁም ደግሞ የምንበላቸው የምንጠጣቸው ምግቦች ደግሞ በጣም ጣፋጭ ሲሆኑ ወይም ደግሞ ጣፋጭነት የበዛቸው ምግቦች እንደዚሁም ደግሞ ጥርስ ላይ የሚለጠፉ አይነት ምግቦች ሲሆኑ ወሽ የማድረግ ወይም ደግሞ ይህንንም አሲድ በዛው መጠን የመጨመር ሁኔታ ይኖራል። ስለዚህ ይህንን ኢፌክት ምራቅ አፍ ውስጥ ይህንን ሮል ያጣል። ስለዚህ የስኳር ህመም ወይም ደግሞ በደም ውስጥ ከፍተኛ የሆነ የስኳር መጠን ሲኖር በቀላሉ መጥፎ የአፍ ጠረን ወይም ደግሞ የአፍ የመድረቅ ሁኔታዎች ሊከሰቱ ይችላሉ። እንደዚሁም በተለይ ጥርስ የመቦርቦር ሂደትን እየጨመረ የመምጣት ሁኔታም እንደዚሁ ይኖራል አብሮ በተለይ ምራቅ ቅድም እንዳልኳችሁ በውስጡ ፍሎራይድ አለው እንደዚሁም ደግሞ የተለያዩ ባክቴሪያን የሚገሉ ኢንዛይሞች ወይም ደግሞ ኬሚካሎች አሉት። ይህንንም የምራቅ መጠን ሲቀንስ አብሮ የነዚህ ኬሚካል መጠን ይቀንሳል። በበቂ ሁኔታ ለጥርሶች አይደረስም። ወይም ደግሞ ጥርስን ቅድም የማጠብ ባህሪ እንደዚሁም ደግሞ የነዚህ የኬሚካል ይዘት በጣም ዝቅተኛ መሆን እንደዚሁም ደግሞ የምንበላው የምንጠጣው ነገር በቀላሉ ጥርስ ላይ የሚለጠፍ መሆኑ እነዚህ ችግሮች እየተባባሱ እንዲመጡ እንዲሁም ደግሞ የጥርስ ኢንፌክሽን ወይም ደግሞ ዴንታል ኬሪስ ብለን የምንጠራ ወይም ደግሞ የጥርስ መቦርቦር ችግር እንዲመጣ እንዲጨምር የማድረግ እድሉን እየጨመረ ይመጣል። ሌላው የስኳር ህመም በደማችን ውስጥ ከፍተኛ የሆነ የስኳር መጠን በመከሰቱ ምክንያት አፋችን ውስጥ የሚከሰቱ ኢንፌክሽኖች የመጨመር እድል ይኖራቸዋል። ቅድም እንዳልኳችሁ አንደኛ ከምራቅ ጋር ግንኙነት አለው። ይሄ ምራቅ ቅድም እንዳልኳችሁ በውስጡ ባክቴሪያን የመግደል አቅም ያላቸው ኢንዛይሞች አሉት። እነዚህ ባክቴሪያን ፈንገስን የመግደል አቅም ያላቸው ኬሚካሎች እየቀነሱ ሲሄዱ፣ እንደዚሁም ደግሞ በስኳር መጠናችን አፋችን ውስጥ ያለው የስኳር መጠን ከፍ ሲል፣ እንዲሁም ደግሞ ምራቃችን የማጣበቅ አቅሙ እየጨመረ ሲሄድ በቀላሉ የተለያዩ ፈንገስን የሚያመጡ የፈንገስ ኢንፌክሽኖች እንደዚሁም ደግሞ ባክቴሪያን የሚያስከትሉ የባክቴሪያ ኢንፌክሽኖች በቀላሉ አፍ ውስጥ የመምጣት እድል አለው። ከዚህ ውስጥ በተለይ የታንግ ወይም ደግሞ የምላስ ፈንገስ ተጠቃሽ ነው። በተለይ የስኳር ህመም ያላቸው ሰዎች የበሽታ የመከላከል አቅማቸው በጣም ደካማ ነው። ይህንን ምክንያት በማድረግ በተለይ አፍ ውስጥ ያሉ የባክቴሪያ ቁጥሮች ወይም ደግሞ አፍ ውስጥ ያለው የባክቴሪያ ስብጥር በይዘት ለውጥ ያመጣል። በይዘት ለውጥ ያመጣል ስንል አፋችን ውስጥ በተፈጥሮ በጣም ብዙ የባክቴሪያ መጠኖች አሉ። እነዚህ ባክቴሪያዎች ሁልጊዜም የአፋችንን ጤና ከሚጠብቁ ባክቴሪያዎች ጋር ወይም ደግሞ ከሚጎዱ ባክቴሪያዎች ጋር ባላንስ አድርገው ነው የሚኖሩት። ነገር ግን የሚኖሩበት ኢንቫይሮንመንት በተለይ የአሲድ መጠን ከፍ ሲል፣ እንደዚሁም ደግሞ የምራቅ መጠን ሲቀንስ፣ እንደዚሁም የስኳር መጠን ሲጨምር እነዚህ ባክቴሪያዎች በተለይ ጉዳትን የሚያስከትሉ ወይም ደግሞ ኢንፌክሽንን የሚያመጡ ባክቴሪያዎች ቁጥራቸው በጣም ከፍ እያለ ይመጣል። ከዚህ ጋር በተያያዘ በቀላሉ ለፈንገስ ኢንፌክሽን በቀላሉ ለባክቴሪያ ኢንፌክሽን የመጋለጥ እድላችን እንደዚሁ እየጨመረ ይመጣል ማለት ነው። ስለዚህ በተለይ የስኳር ህመም ያላቸው ሰዎች የአፍ ውስጥ የተለያዩ ኢንፌክሽኖች ሬት ወይም ደግሞ በዓመት ውስጥ የሚገጥማቸው የኢንፌክሽን መጠን በጣም ከፍ እያለ ነው የሚመጣው። በተለይ የስኳር ህመም ያለባቸው ሰዎች ዴንቸር የሚያደርጉ ወይም ደግሞ ወጪ ገቢ ጥርስ የሚያደርጉ እንደዚሁም ደግሞ ሲጋራ የሚያጬሱ እንደዚሁም ደግሞ አንቲባዮቲክሶችን የሚወስዱ ሰዎች ሲሆኑ ለፈንገስ ኢንፌክሽን የመጋለጥ እድላቸው በጣም እየጨመረ ለተለያዩ ለአፍ ውስጥ ኢንፌክሽን የመጋለጥ እድላቸው እየጨመረ ይመጣል። እንደዚሁም ደግሞ ዴንቸራቸው በተለይ በጊዜ ሂደት ውልቅ ውልቅ የሚል ወይም ደግሞ በበቂ ሁኔታ ማይቀመጥ የወጪ ገቢ ጥርስ አይነት ሲሆን የሚቀመጥበትን ወይም ደግሞ የሚያርፍበትን የሰውነት ክፍል ዴንቸሩ እየጎዳ ይመጣል። ስለዚህ ቁስለት የማስከተልና ያ ቁስለት ደግሞ የማይድን አይነት በተለይ ዴንቸሩ ማይወጣ ከሆነ በተለይ ደግሞ ለዴንቸር የሚያስፈልገውን ኬር ወይም ደግሞ ጥንቃቄ ታካሚዎቹ የማያደርጉ ከሆነ ያ ማለት አንድ ዴንቸር ሁልጊዜ ማታ ማታ እየወጣ ውሃ ውስጥ ተዘብዝፎ በንጹህ ውሃ ታጥቦ ተለቅልቆ እንደዚሁም ደግሞ በንጹህ የምትጠቀሙት ሳሙና በዛ አጽድታችሁ በጥርስ ብሩሽ አጽድታችሁ ማድረግ ያለባችሁ ነው የሚሆነው ዴንቸር የምታደርጉ የስኳር ህመም ታማሚዎች። ነገር ግን ይህንን የማይደረግ ከሆነ በቀላሉ ኢንፌክሽን ማምጣት እንደዚሁም ደግሞ ዴንቸሩ ስር ቁስለት ማምጣት ማይድን ወይም ደግሞ የሚመረቅዝ አይነት ቁስል እንዲሆን እድሉን ትፈጥራላችሁ። ሌላው ደግሞ በርኒንግ ማውስ ሲንድረም የምንለው ችግር ነው። በተለይ የስኳር ህመም ያለባቸው ሰዎች አፋቸው ውስጥ ከሚከሰቱ ችግሮች መካከል የአፍ ውስጥ ማቃጠል ሁኔታዎች ይከሰታሉ። በተለይ ይሄ የአፍ ውስጥ ማቃጠል ሁኔታ ምክንያቱ በአብዛኛው ባይታወቅም ነገር ግን በተለይ አስፈላጊ የሆኑ ንጥረ ነገሮች እጥረት፣ እንደዚሁም ደግሞ የስኳር መጠን መብዛት እንደዚሁም የምግብ የመቅመስ አቅም ከዛጋር ተያይዞ ደካማ መሆን የስኳር ህመም ያለባቸው ሰዎች ወይም ደግሞ በደማቸው ውስጥ ስኳር በከፍተኛ ደረጃ ያላቸው ሰዎች የሚያሳዩት ምልክት ነው። በርኒንግ ማው ሲንድረም በተለይ ሴቶች ላይ እንደዚሁም ደግሞ እድሜያቸው መካከለኛ እድሜ ላይ የሚገኙ ሴቶች ላይ በጣም በከፍተኛ ሁኔታ ሊከሰት የሚችል የህመም አይነት ነው። ስኳር ህመም ያለባቸው ሰዎች በተለይ አፋቸው እስከሚቸገሩት ነገሮች መካከል ቁስል ቶሎ አለመዳን ነው። በተለይ የተለያዩ አፍ ውስጥ የሚሰሩ ስራዎች ወይም ደግሞ ቀዶ ህክምናዎች ከተደረጉ በኋላ ለመዳን የሚወስድባቸው ጊዜ በጣም ረጅም ነው። እንደዚሁ በተለይ አፍ ቅድም እንዳልኳችሁ ባክቴሪያ በውስጡ አለው። እነዚህ ባክቴሪያዎች በቀላሉ ያንን ቁስል አፌክት ሊያደረጉ ይችላሉ። እንደዚሁም ኢንፌክሽን ዴቨሎፕ ሊያደርጉ ይችላሉ። በተለይ እነዚህ ሰዎች የሚሰራላቸው ነገር በጣም ትልቅ ከሆነ ወይም ደግሞ የሚያደርጉት ቀዶ ህክምና ትልቅ ከሆነ የስኳራቸው መጠን በደንብ ዝቅ ማለቱን ማረጋገጥ በጣም እጅግ አስፈላጊ ነው። እንደዚሁም ደግሞ የሚሰራላቸው ስራ በተቻለ መጠን ኤክስቴንሲቭ ባይሆን ወይም ደግሞ ከፍተኛ የሆነ የቲሹ ወይም ደግሞ የአፍ ውስጥ የተለያዩ ስትራክቸሮች ላይ ከፍተኛ የሆነ ጫና የማያስከትል ስራዎችን ለመስራት መሞከር ያስፈልጋል። ሁሉም የስኳር ታማሚዎች እነዚህ ችግሮች ፌስ አያደረጉም ወይም ደግሞ እነዚህ ችግሮች አይከሰቱባቸውም። ነገር ግን እንደዚህ አይነት ችግሮች እንዳይከሰቱ በተለይ የስኳር ህመም እንዳለባቸው ያወቁ ሰዎች ማድረግ የሚችሏቸው ነገሮች አሉ። እነዚህ ነገሮች በማድረግ የስኳር ህመማቸው አፋቸው ውስጥ የሚያስከትለውን ችግር መቀነስ ይችላሉ። የመጀመሪያው ሁልጊዜም ስኳራቸውን ቼክ ማድረግ እና መድኃኒታቸውን በአግባቡ መውሰዳቸውን ማረጋገጥ ያስፈልጋል። በተለይ የተለያዩ የሚወጉ መርፌዎችን ወይም ደግሞ ኢንሱሊንን የሚወስዱ ሰዎች የስኳር መጠናቸው በጣም የመዋዠቅ ባህሪ ያመጣል። እንደዚሁም ደግሞ ተጨማሪ መድኃኒቶች ሊኖሩ ይችላሉ። ስለዚህ በተለይ እድሜያቸው የገፋ ሰዎች ሲሆን ቤት ውስጥ ያሉ ሰዎች በማስታወስ እንደዚሁም ደግሞ አላርሞችን ወይም ደግሞ ደውሎችን በመጠቀም መድኃኒታቸውን እንዳይረሱ በማድረግ መድኃኒታቸውን እንዲወስዱ ማድረግ ያስፈልጋል። እንደዚሁም ደግሞ ወደ ጥርስ ህክምና ቦታ በመምጣት ቢያንስ የስኳር ህመም ያለው ሰው እኔ ሪኮመንድ ማድረገው በሶስት ወር አንድ ጊዜ እየመጣ የአፉን ሁኔታ ቼክ ማስደረግ ያስፈልጋል ለምን ብትሉኝ

በዓመት ሁለት ጊዜ ወደ ክሊኒክ መጥቶ የአፉን ጤና ቼክ እንዲያደርግ ሪኮመንድ እናደርጋለን። ነገር ግን የስኳር ህመም ወይም ደግሞ ከፍተኛ የሆነ የስኳር መጠን በደሙ ሲኖር በቀላሉ እንዲሁም ደግሞ በአጭር ጊዜ ውስጥ ከፍተኛ የሆነ ጫና ወይም ደግሞ አፍ ላይ ጉዳት ሊደርስ ይችላል። ስለዚህ በተለይ ፔሪዶንታል ችግር ወይም ደግሞ የገም ወይም ደግሞ የድድ እና የጥርስ አካፊ ላይ ከፍተኛ የሆነ ጉዳት ያላቸው ሰዎች ወይም ደግሞ እዛ ጋር እየተከሰቱ ያሉ ችግሮች በአጭር ጊዜ ውስጥ ሰዎች ጥርስ አልባ እንዲሆኑ ወይም ደግሞ ጥርሳቸው እንዲነቀል እድሉን ሊከፍት ይችላል። እንደዚህ አይነት ነገሮችን ለማስቀረት በየሶስት ወሩ ክሊኒክ የመጡ ጥርሳቸውን ሁኔታ ቼክ ማስደረግ እንደዚሁም ደግሞ ጥርስን ማሳጠብ ያስፈልጋል። በተለይ አንዳንድ ሰዎች በቀላሉ ሻህላ ወይም ደግሞ ካልኩለስ አፋቸው ላይ የሚጠራቀምባቸው ሰዎች አሉ። እነዚህ ሰዎች ከሌሎች ሰዎች አንጻር እንዲሁም ደግሞ በተጨማሪም የስኳር ህመም ስላለ በቀላሉ ከፍተኛ ጉዳት ሊያስተናግዱ ይችላሉ። ስለዚህ ጥርሳቸውን ማሳጠብ ይኖርባቸዋል። ጥርስ ማሳጠብ በነገራችን ላይ ምንም አይነት ጉዳት አያስከትልም። የሚጠራቀሙ ቆሻሻዎችን፣ ባክቴሪያዎችን እንደዚሁ ከጥርሱ ላይ በቀላሉ ማንሳት የሚያስችል የህክምና አማራጭ ነው እንደዚሁም ደግሞ ጥርሳቸውን በቤት ውስጥ ቢያንስ በቀን ሁለት ጊዜ መፋቅ እንደዚሁም በቀን አንድ ጊዜ ፍሎስ ማድረግ እንደዚሁም ደግሞ ምላሳቸውን በታንግ ስክሬፐር ወይም ደግሞ በምላስ ማጽጃ ማጽዳት ይኖርባቸዋል። ይሄ በተለይ በጣም ሊዘወተር የሚገባ እንደ ልምድ መያዝ ይኖርባቸዋል። ምክንያቱም ቅድም እንዳልኳችሁ የስኳር ህመም መኖር ጥርስ ላይ ድድ ላይ ከፍተኛ ጫና ያደርጋል። በቀላሉ ጉዳት ሊያስተናግዱ ይችላሉ። እንዲሁም ደግሞ የስኳር ህመም ያለባቸው ሰዎች የአፍ መድረቅ ሁኔታ ይኖራል። የአፍ መድረቅ ሁኔታ ቅድም እንዳልኳችሁ ጥርስ የአሲድን መጠን የመጨመር እንደዚሁም ደግሞ ጥርስ በቀላሉ እንዲቦርቦርና እንዲሳሳ የሚያደርግ አጋጣሚን ይፈጥራል። ስለዚህ በቀን ሁለት ጊዜ መቦረሹ፣ በተለይ ፍሎራይድ በውስጣቸው ያላቸው የጥርስ ሳሙናዎችን መጠቀም፣ ይሄ ጥርስ መሳሳት ወይም ደግሞ በጊዜ ሂደት ለመቦርቦር ሂደት ላይ ያለን ጥርስ ሪቨርስ በማድረግ ወይም ደግሞ ችግሩን እንዳይቀጥል በማድረግ የተሻለ ውጤት ለማስገኘት እድሉን ይፈጥራል። ሌላውና የመጨረሻው በተለይ ዴንቸር የሚያደረጉ ሰዎች ወይም ደግሞ አረጋውያን ሲሆኑ ዴንቸራቸው ሁልጊዜ መጸዳቱን እርግጠኛ መሆን ያስፈልጋል። ዴንቸር በነገራችን ላይ ለሁሉም ሰው የለስኳር ወይም ደግሞ ለስኳር ታማሚዎች ብቻ ሳይሆን ለሁሉም ዴንቸር ወይም ደግሞ ወጪ ገቢ ጥርስ ለሚያደረጉ ሰዎች፣ ማታ ማታ ሁልጊዜ ዴንቸሩ ወይም ደግሞ ወጪ ገቢ ጥርሱ ወጥቶ ውሃ ውስጥ ተዘብዝፎ ነው ማደር ያለበት። እንደዚሁም በብሩሽ በንጹህ ውሃ ዴንቸሩ በተለይ የውስጠኛው ክፍል ወይም ደግሞ ከድድ ጋር ቀጥታ የሚገናኘው ክፍል መጸዳት አለበት። እንደዚሁም ደግሞ ዴንቸር ክላስፕ አሉ ወይም ደግሞ ዋይሮች ወይም ደግሞ ሽቦች አሉት ከጥርስ ጋር የሚያገናኘው ያም በደንብ መጸዳት ያስፈልጋል። ምክንያቱም በቀላሉ ዴንቸሩ ራሱ ቆሻሻ ባክቴሪያ ይሰበስባል። ኢንፌክሽን የማምጣት እድል የፈንገስ ኢንፌክሽን በተለይ ቅድም እንዳልኳችሁ በስኳር ታማሚዎች ጋር ከፍተኛ የሆነ ችግር የሚፈጥር የኢንፌክሽን አይነት ነው። እንደዚሁ ያልተጸዳ ዴንቸር የባክቴሪያ ኢንፌክሽን፣ የፈንገስ ኢንፌክሽን የማስከተል እድል አለው። ስለዚህ ከስኳር ጋር የሚኖሩ ሰዎች ወይም ደግሞ የስኳር ታማሚ የሆኑ ሰዎች መድኃኒታቸውን በደንብ በስነስርዓት መውሰድ፣ ክትትል ሐኪም ጋር ማድረግ በጣም እጅግ አስፈላጊ ነው ምክንያቱም ስኳር የሜታቦሊዝም ችግር ነው። ስለዚህ ከስኳር ህመም ጋር ተያይዞ የሚከሰቱ ሌሎች የጤና ችግሮች በጊዜ ሂደት ይመጣሉ። ለምሳሌ የልብ ችግር፣ የኮሌስትሮል መዛባት እንደዚሁም የነርቭ ህመም በጊዜ ሂደት የመከሰት እድል አላቸው። በተጨማሪም የአይን ችግር ሊከሰት ይችላል። እነዚህ ችግሮች እንዳይመጡ በጊዜ መከላከል በጣም እጅግ አስፈላጊ ነው። መከላከያ መንገዱም የስኳር መጠንን በሚገባ መቆጣጠር በጣም አስፈላጊ ነው። ለአፍ ውስጥ ለሚከሰቱ ችግሮች ደግሞ ቀደም የዘረዘርናቸውን ነገሮች በደንብ በሚገባ በማድረግ ችግሩ የከፋ እንዳይሆን፣ እንደዚሁም ደግሞ ችግሩ እንዳይከሰት ማድረግ ይቻላል።